ለቅዱሳን ወክቡራን ቆዝሞስ ወስ ወድሚያኖስ ወስ ወሞሙ አወይሁ ወቅዳሲያ ለቤተ ክርስቲያኖሙ ዋሰራ ህይወተ ተአምራት ይሆሙ አንድ አምላክ በሆነ በአቦል በመንፈስ ቅዱስ ስም ሰኔ 22 በዚች ቀን የከበሩ ቅዱሳን ቆዝሞስና የድሚያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተ ክርስቲያናቸውም የከበረችበት ታምራታቸውም የተገለጠበት ነው። እነሆ ዜናቸውን ህዳር 22 ቀን ላይ ጽፈናል። በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም እብ ለቤቶ ሙ ቅድስ ዘታንፀት ሎሙ ድህረ ሃለፈ እልወት ለውሉደ ቴዎድያዳ ሄራን እለቆዝሞ ሰማይት ስእኑ ሳቀይወትዎም ወስተ ውድ ዘቅስት ዋውወትዎም ይክህለ ነዳዲ እሳት። በዚች ምለት ለመነኮሳት መጀመሪያ መዘምራቸው ለሆነ ለከበረ እንጦን ስረድ የነበረ የዋህ ጳውሎስ አረፈ። ይህም ጳውሎስ በረኸኛና እጅግ የዋህ ነበረ። ደምግባቷ ውብ ስጋዋ ግን ክፉ የሆነ ሚስት አገባ። ስራዋ ግን ክፉ የሆነ ሚስት አገባ። ከእርሱም ልጇን ወለደች። በአንዲትም ቀን ከእርሻው በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት። ባየችውም ጊዜ ሳቅ ሳቀ። ያንን ባያቸውም ጊዜ ሳቀ። ያንን ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ወሰዳት። እኔ ምንም አላዝንም፣ ለእግዚአብሔርም ወደ ፈቀደልኝ እሄዳለሁ አለው። ከዚህም በኋላ ወጥቶ ወደ አባንጦንስ ሄዶ የምንኩስና ልብስ ለበሰ። የአባንጦንስንም ስራ ተከተለ። በደውያትና በሰይጣናት ላይ ጸጋና ኃይል እስተሰሰጠው ድረስ በጾምና በጸሎት ተጋደለ። በአንዲት እለትም ጋኔን ያዘውን ሰው ያድነው ዘንድ ወደ አባንጦንስ አመጡት አባንጦን ስም ይፈውሰው ዘንድ ረዱ ጳውሊን አዘዘው። ጳውሊም ጋኔናሙን ሰው ወስዶ አባቴ እንጦንስ ውጣ ይልሃል አለው። ሰይጣኑ ግን መውጣትን ቢ አለ እርሱንም እንጦንስንም ተሳደበ። ጳውሊም ካልወጣህስ ለእንጦንስ እነግረዋለሁ እንደሚቀጣህም ታያለህ አለው። ይህንንም ብሎ በቀትር ጊዜ ወጥቶ ፀሐይ ባጋለው ደንጊያ ላይ ቁሞ ይህ ጋኔን ያደረበት ሰው እስኪድን ድረስ ከዚህ አለት እንዳልወርድ እንዳልወርድ አለና እንዳልወጣ ሕያው እግዚአብሔርን አለ። በዚያም ጊዜ ጋኔኑ ጮኸ፣ በታላቅ ዘንዱ አምሳልም ከሰውየው ላይ ወጥቶ በኤርትራ ባሕር ውስጥ ገባ። ይህም የዋ ጳውሊ የሰዎችን ሥራ ሁሉ እያየ ስለ ኃጥአን ያለቅስ ነበር፣ ስለ እነርሱም ይማልድ ነበር። በመልካም እርጅና በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በዚህ የውሃ ጻድቅ ጸሎት ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም እብ ለጳውሎስ ሊሉ ይምነብ ዘማ ሰናይ ተላሂ ቀዊሞ አለን በለናሃይ በመልል ተኮ ኳ እንታርአዮ ፀሐይ እስከ እምጋኔን ሃይ ብእሲ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሃያ ሶስት በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰሎሞን የዕረፍቱ መታሰቢያ ነው። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባኖብ አረፈ። በዚችም እለት የሰማዕታት መርቆሬዎስ፣ ቶማስ፣ ፊልጶስ፣ ማቴዎ መታሰቢያቸው ነው። በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ዛቅረብ ኩማ ሌታ ዘኪርያ ይላፈም ለተጸምዱ ከዘል ፈለላ አነብ ተወከፍ ዘንዴት የመጽሐፈን ተረሰ ከግዚዎ ጸሪቀ መበለት ጉፈ ምላ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማይቶ ጻድቃኖ መላይት ጓህ እንደና ግላዲዩ መነኮሳት

መዝምር ዘገብረ ቅዱስ ዑራኤል ሊቀ መላእክት ጸሎቱ በረከቱ ያሉ ምስለ ኩልና ህዝበ ክርስቲያን ለዓለም ዓለም አሜን። ልመናው አማላጅነቱ ለሁላችን ለህዝበ ክርስቲያን ላይ ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ነው። ከምዕራብ ወይም ከአረብ ሀገር የመጣች አንዲት ሴት ነበረች። ይህችም ሴት ልጅ የሌላት መካን ነበረች። ይህ የወራት ግዳጇ በየጊዜው እያስጨነቃትና እየጎረፈ እየወረደ ሰውነቷ ያደክማት ነበር፣ ሰውነቷን ያደክማት ነበር። ከዕለታት በአንደኛው ቀን ወደ ቅዱስ ዑራኤል ቤተ ክርስቲያን ዘንድ ሂዳ በብዙ በማልቀስ ስትጸልይ ከአጸደ ቤተ ክርስቲያኑ ውጭ ቆመች። ከዚያም ከቤተ ክርስቲያኑ በስተ ውጭ ስትጸልይና ስታለቅስ ብዙ ጊዜ ቆየች። ይህቺ ሴት ከቤተ ክርስቲያኑ ውጭ በሆነ በአጸዱ ውስጥ ቆማ ብዙ ጊዜ መዘገየቷን ቀሳውስቱና ዲያቆናቱ ባዩ ጊዜ አንቺ ሴትዮ ስራሽ ምንድን ነው? ምንስ ትፈልጊያለች? ሲሉ ጠየቋት። እርሷም ልጅ ልጅ እንደሌላት ለብዙ ዘመን መካን ሆና ታዝንና ስተክዝ የኖረች መሆኗን ነገረቻቸው። ያን ጊዜ ወደ ቅዱስ ዑራኤል ስዕል ተሳይ እርሱን መልካም ልጅ ሰጥሻል አሏት። እርሷም እሺ እንደ ቃላችሁ አደርጋለሁ አለቻቸው። እስከ ዛሬ ዓመት ድረስ ማኅጸኔ ልጅ ለመውለድ የከፈተልኝ እንደሆነ እስከ ዕለተ ሞቴ ያገለግላለሁ በማለት ተማጽና ወደ ሀገሯ ተመለሰች። በመንገድ ስትሄድ የምታውቃት አንድ ሴት አገኘቻትና ሰላም አለቻት ሰላም አለቻት። ከጥንት ጀምሮ ስለምታውቃት ሁለቱም አፍ አፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻቸው ሴትዮ ልጆ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። በዚህ ጊዜ የወር ግዳጇ አቆመና ቅሪት ሁና ወይም ጸንሳ በፍጹም ደስታ ወደ ቤቷ ገባች። ከሶስት ወር በኋላ ጎረቤቶቿ ከምስክርነትሽ እንዴት ዳንሽ? እግዚአብሔር እንዴት ስለሰማሽ ነው የተወደደ ልጅ የሰጠሽ አሏት። ከሰባት ወር በኋላ ልጅ ወለደችና በክንዷ ታቅፋ እግዚአብሔርን አመሰገነች። ስእለቷም የተወደደ ልጅንም አገኘችው። ወልዳ ሶስት ወር ከሆናት በኋላ ቅዱስ ዑራኤል ቤተክርስቲያን ዘንድ ሄደችና የከበሩ ልብሶቿን የወርቅ ጌጣጌጧን፣ ሌላም ብዙ መባን ሰጠ። ቀሳውስትና ዲያቆናቱንም አመሰገነቻቸው። እንዲሁም ተአምር ሰሪ በሆነ በቅዱስ ዑራኤል አማላጅነት ልጅ ስለሰጣት እግዚአብሔርን አመሰገነች። ከዚያ እለት ጀምራ እስከ ዕለተ ሞቷ በመልካም አገልግሎት ቤተክርስቲያን ስታገለግል ኖረች። የመላእክት አለቃ የሚሆን የቅዱስ ዑራኤል ልመናው በረከቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑር አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምዕመናንን በሃይማኖት አበርታልን። የሰላም አምላክ ሰላምህን ስጠን፣ ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ